ዋዋናአበ ማርያም ፏፏቴ ጋይስ ፏፏቴ ዋኝታችሁ ታውቃላችሁ? በልጅነታችሁ መቼም ፏፏቴ አልዋኛ የለም። እኛ ድሮ እየተደበቅን ከቤት ወጥተን ፏፏቴ ሱሉልታ ድረስ ሄደን ፏፏቴ ዋኝተን ዋኝተን እንመጣ ነበር። ወይዛ ይ ለሱሉልታ ቅርብ ነው።

እምሬ ነው የሴቶች ከሴቶች አናት ላይ ውረድ። ስም ጻፈላቸው እግዚአብሔር ስም አውጣል የሴት ስም አውጣላቸው እና በራስ አስሩም ጣት ተጫወት። ሲናፍቁ ሲናፍቁ ስም እየጠራ እንትና እንትና እዚህ ላይ ፍለርት የምታረገባቸው ጠይቀሃቸው እምቢ ያሉም ማለት ነው። የእነሱን ስም ጻፈው እና ጣቶች ላይ አስሩም ጣት ላይ እነሱ ትዝ ሲሉ በራስ አሱን ጣተ ተጫወት። አምስቱን ከፊት አምስቱን ከኋላ አያት ነው። አትከ ከሰዎች ጭንቅላት ቡረ በተለይ ከትናንሽ ልጆችና ከሴቶች ጭንቅላት ውረድ። አንተ ትቧ ውረድ። አጥሚቱን እየጠጣ ቁጭ ብሎ እያደረገ ምግብ እንኳን አይበላም። ዜና ዝግብ ማለች ብሎ የደረቀ ዳቦ በውሃ እየነከረ ሲበላ ኮ ያሳየኝ። ዜና ወይ ማድ ቤት የለው እንደሰው ኪችን ገብቶ ምናምን ምግብ እንደነየው ዳብ ኪችን እራሱ ይገባሉ፣ ከኋላው ጫማዎቹ ምናምን ያሳያል። ይሄ የሆነች ቦታ ላይ ተጣብቆ እንደ የግድግዳ ጌጥ ይመስል እዛ ጋር ልጥፍ ብሎ፣ ወይ ደግሞ የፈረደባት የቆመች መኪና ውስጥ ይገባል። እንትን የሚጠጣው በእኛ ናሪንግ ነው የሚባለው፣ አላውቅም በእንግሊዝኛ ምን እንደሚባል እሱን የአንጀት በሽታ ስላለበት እሱን እየመጠበጠ እየጠጣው እያለ በቃ መከራችንን በላን። እስኪ አንተ እንደወንድ ገበያ ሄደ አስቤዛ ገዝተ። ኢቨን እንደዚህ አትክልት እኛን ቁርቋል እያል ከምትሳደብ እስኪ አንተ ወንድ ነህ ሱቅ ግባና ግዛ ፍሩክት

ኪቹኑ ጋር እንደዚህ ጎርደድ ጎርደድ እያልክ ቡና አፍልተህ እንኳን አን እንደዚህ እንኳን ስጠጣ አሳየን እስኪ ማርያምን። የግድግዳ ሰዓት የሆነ ሰውዬ አንድ ቦታ ላይ እንደ ግድግዳ ሰዓት ተለጥፎ በቃ ሲል የቆመች መኪና ሚስቱ ነች። የገዛዝልች ወደ ተፈተዋል ቤት ላይ ሲረብሻት ሲረብሻት በቃ ሄድ መኪናው ላይ በጣም ካበረ አረን ድሮ አውቀዋለሁ ነገር እኮ ከፌስቡክ ጀምሮ ሳውቀው እግዚአብሔር እኔ የቆመ መኪናው ሲያወራ እንጂ መኪና እየነዳ አይቼ አላውቅም። መኪናዋ ስትንቀሳቀስ አይቻት አላውቅም። ይኸው እዚህ ደረስን። ሲክስ ይርስ ሰቨን ሰባት ዓመት አካባቢ ያውቀዋሉ ይሄን ሰውዬ ሁሉ መኪና ውስጥ ቁጭ ብሎ ሲያወራ እንጂ መኪናዋን ሲነዳት አይተናት አናውቅም። መኪና እየነዳህ እስኪ ቪዲዮ ፖስት አድርግ። አንተ ማለት የግድግዳ ሰዓት ነው፣ በቃ አንድ ግድግዳ ላይ ልጥፍ ብለህ። እድሜ ለኛ ይሄ ሶፋ አትቀይርም እያለ ወይ ሶፋ በጊፍት ሂደህ ሶፋ ቀየርክ። ምናልባትም አትቀየርም ሰከንዳ አንድ ይሆናል የገዛኸው። ቁጭ ብለ ስለምናይ ተቀዳዶ ይሄ ብቻ ስለሚታይ ሁሌ እሷን የሆነ ነገር ጸዳ አርገኸው ምናምን ነው የመጣው። እንዲ ገና ላይ አይተካል። የገና ቀን እኮ ድሮ፣ በጣም ድሮ ማለት ነው። ገና ሲኖር ምናምን ግድግዳ ላይ ያሉ ስዕሎች ላይ ብልጭልጭ ይሰቀል ነበር። የእሱና የሚስቱ ፎቶ ላይ እኮ የገና ብልጭልጭ የሚሰቅል ሰገጤ እኮ ነው የድሮ ሰው